ምንድን ነው እየተፈጠረ ያለው ም ምንድን ነው እየሆን ያለው? ባለፈው አምስት ደቂቃ ሁለት ጎል አቻ፣ ሁለተኛ ሳምንት አምስት ደቂቃ ሁለት ጎል አቻ። አንተ እነዚህ ዶሮ መቀለጃ ሆነን ቀረን። በቃ ቶትናም እንደፈለገ ነው የሚያደርገን። ከፈለገ አቻ ይሆናል። ከፈለገ ዶርጉ ዳሎት ልሾ ኧረ እኔ እናቴ ትሙት እ ትት እንዳንተ ሰው እኮ እኔ ምንም ቃል የለኝም። እናቴ ትሙት ምንም ቃል የለኝም። አበባ፣ አበባ ዶሮ መበለቱን። አበባ ለእኛ ተውልን አበባ ወጣ ገባው ላይ አበባ ብቻ ብርቱልን። መቼ ነው በቃ ልሽን የምትወጪው? ቆይ እድ እላሽ ለካምባክ ያበጃ ወሽቆል እንዳታልልሽ፣ እንደተሸነፍሽ ቁጠሪ። እሬ በገብሬ እሬ እንደተሸነፍሽ ቁጠሪ። ይሄ ልጅ ይሄ ልጅ ማለት ነው አሁን ጋይሶች መጎዳቱ ምናምን አይደለም። ምን እየመሰለኝ እንደሆነ ታውቃላችሁ? አሁን አሁን ማለት ነው ከሌላ ሰፈር መጥቶ የሚጫወተው ልጅ ታቁታላችሁ። ከሌላ ሰፈር መጥቶ እናንተ ሰፈር የሚጫወተው ልጅ እንደሱን የሆነው ይርበተበታል። በረኛ ጋር ሲደር ሽምድምድ ይላል። እንዴት እንደሚነጠቅ ጭራሽ ተጎድቶ ወጣ። አሁን በጎዶሎ ነው የተጫወት ነው ብላችሁ ደግሞ ትመጣላችሁ፣ ታላለቅሳላችሁ። እንደ መጨረሻ ጎን መግባትሽ በጀሽ። ተሸንፈሽ ሆን ተሸንፈሽ ያረጉ ለምንድን ነው የሚያጓጓቹ? ቆይ ለምን ለምንድን ነው የምትጓጉት ደግሞ ስክሪንሾት የምታረጉት? ጉጉታቹ እንዲ ለምሮማ ቆዩዋቹ። እንደ አንድ አርሰናል ደጋፊ ቆንጆ ደስ የሚል ውጤት ነው። ትርፌ ደግሞ ብትሸነፍ ሙር ያበደ ነበር፣ ግን አይከፋም። ያበደ ውጤት ነው። ቅዳሚያችን በአሪፉ ተጀምሯል። አርስዬ ደግሞ በኋላ ያስደስተናል። ኮፒ ሊንክ በደንብ እኔ እኮ በቃ ጨፍራችሁ የማትጨፍሩ ተደስታችሁ የማትደሰቱ ደጋፊዎች አሞሪ ማለት ነው። እኔ እኮ ነግሬያቸዋለሁ፣ ከባለፈው ጀምሬ ነግሬያቸዋል። የተስተካከለ ቡድን ያበላሻል። በቃ ቀያሪ ላይ በጣም ትልቅ ግድንግድዬ ስህተት ነው ያለበት፣ እንደ ካስሜሮ እና ዶርጉ መነካት የሌለባቸውን ተጫዋቾች። ለካ አለቀ። በቶማስ ፍራንክ እና በአሞሪም ዛሬ የነበረው ልዩነት ምንደሆነ ታውቃላች? ቶማስ ፍራንክ ትክክለኛ ቅያሪዎችን አደረገ። አሞሪም ግን ዋጋ የሚያስከፍለውን ቅያር ያደረገ ማቲያስ ቢላይት ዋቴ ፐርፎርማንስ ሆንሽ፣ ነግሬሻለሁ፣ እያንዳንድሽ አቻ ነው የምትወጣው። እያንዳንድ ዛሬ መደሰት የሚፈቀድለት የሀያሉ የለንደኑ ኩራት ያርሰናል ደጋፊ ብቻ ነው። ለማንኛውም ገነርስ ማታ እስኪደርስ በደንብ እየቋጠራቸውን የገፋው ህዝብ ይበዛል። ይመቻችሁ። አሞሪም ይባላል የአሰጣኝ ከንቱ ሰማኒያ ድረስ መርቶ ይቆማል። ባና ቱ በለለት ገባለት

አካጠላችሁን መያቱ ተስፋ ተመስገ ወያላ ከ ላሳውጣ አትሊስት ሴስኮ በቃ ሴስኮ የእግር ኳስ ማረምን በወይ ያው ጋይዝ ተሸንፈናል። ያው እኔ እንደተሸነፍን ነው የምቆጥረው። ከሻሼ ጋር ተጫውቼ አንድ ነጥብ እራሱ እኔ የምር ያስደስተኝ ምን አምራቸው የምር የጨረስ የጨረስነውን ጨዋታ በቃ በጣም በጣም በጣም የምር ይኸው እዚህ ጋር ቤኪሻው ፈርስታፍ ላይ በጣም እየጨፈረች ነበር። የቤት ምን ውስጥ ትገኛለህ? እንዲህ ነው። ኦኬ ነው። እናም ጋይ ሰው የሌለን ይደበረ፣ ግን ያው ከመሸነፍ ይሻላል። አንዳቻ ሻሺ መቼም እንደማታሸንፈን በእነ ሪቻርልሰን ገብቼ ስንት ተጫዋች ተጎድቶብኝ ለሻሺ ግን እንደማላንስ አሳይቻለሁ። እላይ ትወጣለህ፣ እላይ ስንጠብቀህ ታች ትወርዳለህ እታች ደግሞ ተከትለን ስንመጣ መሀል ላይ ትሆናለህ። የፌንጥ አይነት ባህሪ ያለበት አስተካክል ብለውቃለሁ። ግን እችላለሁ እኔ ውዴም፣ እችላለሁ እኔ እንዲሁም ሞራል ሚኮ የስራችሁን ይስጣችሁ። ቆይ ምንድን ነው ለአምስት ደቂቃ ለአምስት ደቂቃ ሜንቴን ማድረግ ይከብዳችኋል? ምን እንደ እንዴት እንዴት ነው እስኪ፣ ባለቀ ሰዓት እንዴት እናንተ ለምንም ነው ማትሆኑት? የእኛን ቋጠሮ አበላሽታችሁ እናንተ በቃ ለምንም ነው ማትሆኑት? ላግኝህ እኔ ብቻ እንዲህ አስቋጥረኸኝ እንዲህ ተደ ከምባክ ሰርተ እንዴት ነው እንትን ማትለው ማሸነፍ እንዴት? ቆይ ለአምስት ደቂቃ መከላከል እንዴት ነው እስኪ። እንዲገባ ድል አይደል የምትሰጥላችሁ። ውይ ውይ ውይ ውይ ውይ ውይ። በቃ እኛ ስንጨለል ማየት ነው በቃ። የናንተ ፍላጎታ ለማስጨለልኛ። ለነገሩ እኔ ነገ ጮታለሁ፣ ነገ አሸንፋለሁ፣ በነገው ዝናናለሁ፣ በነገ ደሰታለሁ። አለቅ አርሰናልም እንደሆነ አይሸነፍም እድሜ ሊያስፈርስ አልተሸነፈ ቶፕ ፋይፍ ያሉ ክለቦች እኮ ማንም፣ እኮ ለቶተናም አንድ ነጥብ አይሰጥም። ማንም ጨዋታው የቶተናም ተጫዋቹ ኦዶበርት ተቀይሮ ከገባ በኋላ ሙሉ ለሙሉ ተቀየረ። እስከ 84ኛ ደቂቃ መርተህ ከ84 በኋላ ሁለት ገብቶብህ ተመርተህ በ96 አቻ ማድረግ ማለት ሊያውም ከቶተናሃም ጋር ነው፣ እያልኳቸው ያላችሁት። ውርደት ነው። ማንዩናይትድ አሸነፊያ የተባለውን ጨዋታ ሁለታቻ አጠናቋል። የማንዩናይትድ ደጋፊዎች ምን ተሰማችሁ? ኮሜንት ላይ አስቀምጡልኝ። መልካም ምሽት። እኔ የምለው ምንድን ነው በየሳምንቱ ፈረስታፍ ፈረስታፍ እያሸነፋችሁ ሁለተኛ ላይ እየመጣችሁ ምትመለሱ እንደ ዘመድ ጥየቃ ኳስ መሰላችሁ ቢያንስ እንኳን አንዳንዴ ለማድር ነው። እኛ እንግዳ ተቀባይ ነን፣ ችግር የለም። እኛ ፕሪሚየር ሊጋውያን ችግር የለብንም እኮ አንዳንዴ እየመጣችሁ አድራችሁ ለመሄድ ሞክሩ። እንዲህ ከመጨረሻ ትልት ብላችሁ ደግሞ ታች የምትወርዱት እንዲ ላይ ስንላችሁ ታች ናችሁ፣ ታች ስንላችሁ ላይ ናችሁ። ግራ ገባን እኮ

የማንቸስተር ዩናይትድ እና የቶተንሀም ጨዋታ በተመለከተ ቪዲዮ ሰርቻውን ለቅቄ ነበረ። ነገር ግን ሁለት ጊዜ ሪስትሪክሽን አለኝ ቪዲዮውን አወረደብኝ ማለት ነው። የአራዳ ልጆች ቪዲዮውን ሁለት ስላወረደብኝ ማለት ኮፒሊንክ ይፈልጋል። አካውንቴ በደንብ ኮፒሊንክ አርጎልኝ፣ ለኮፒሊንክን የመጣት በደንብ አስጨነቁት ይመታት ሁልጊዜም እንደሚገርመኝ ታውቃላችሁ እንዴ ነው፣ በዘጠኝ ጨዋታ ምንም ጎል ያልገባበት ቡድንና እና በሶስት ደቂቃ ሁለት ጎል የሚገባበት ወይ አለ። ለምን ሀገር አትበጠብጣል? አርባጅ ከመምራት መመራት ከመመራት አቻ እንግዲህ ያናዳል። በቃ ጨዋታውን ማሸነፍ ነበረብን። ግን ያው የተወሰኑ የቅያሪ ስህተቶች አሉ። ብሩኖ ሲምን ቁጥር አይደለም። ዴሊክት ስህተቱን አርሟል። ብሪያን ምቤሞ ይችላል። ያናዳል፣ ግን በቃ ኖርማል ነው። ከሽንፈት ወደ አቻ ነው እንግዲህ። ቶተና ማምና በቃ ባገኘን ቁጥር ነበር የሚለጠለጠን። በልጠነው ነበር፣ አቻውን ነበር። በሜዳችን እናገኛቸዋለን። ዋናው ግን ምንድን ነው አቢ መምራቱ ነው ማለት ነው። ኤቨንታችን፣ ጥሪያችን፣ እናክብራችሁ። ኤቨንታችን ላይ የተገናኛችሁ ሰዎች እናመሰግናለን። ይመቻችሁ። ምንም የምለው ነገር የለኝም። ቶተናም የዓለማችን ትንሹ ትንሹ ማለት ነው። ትንሽ እራሱ አይገልጽም። ትንሹ ትንሹ ክለብ ማን ነው? ቶተናም ትንሹ ማለት ነው። በቃ ትንሹ የለንደን አሰዳቢ ማለት ነው። ከለንደን ለቁ መውጣት ያለበት ክለብ ቶተናም። ቶተናም ደስ የማይል ግን ደስ የሚል አጨራረሱ ደስ የሚል ፊልም አይታችሁ ታውቃላችሁ? ዛሬ ይሄ ይሄ ቶተናም ከዩናይትድ የነበረው ጨዋታ በቂ ነው። በጣም ነው የተናደድኩት፣ ግን በጣም ነው ደስ ያለኝ። ሪሳ ሊሰ ምን ደሰማ እውነት ምን ተሰማ አንተ? ቤት በቃ ሴሌብሬት ነው። አንቲ ሸት ነው። ልክ ነው። እኔ አቻ ሞታታችን አይደለም። ማን ያናደደኝ? ይሄን አልቃሽ አለማስለቀሴ ነው። ይሄን አንድ የቶተንሀም ደጋፊ ይሄ ዶሮ ነጋዴ አለማስለቀሴ ነው የሚያናደኝ አሁን ደግሞ አንዳንድ ለሐጫም ያርሰናል ደጋፊዎች ይመጡና አፋቸውን ይከፍታሉ። ምድረ ለሐጫም ሚኮስመርስ ንንገረ ዛሬ ምር ያለው አታሸንፈኝም ሜዳ ላይ ግን እላጣ ልጣ ነው። ጠብቀኝ ጠብቀኝ፣ በሰባት ተከላካይ ነው የተጫወትከው፣ አስታውስ ፈርስታፍ ጠብቀኝ። እግዚአብሔርን ማሸነፍ ያለብንን ጨዋታ በኩኛ ስግብግብነትና በቡርኖ ነጭላጫነት ነው እግዚአብሔርን። ዛሬ ያጣ ነው የምር። ወራ ነጥብ ጣለ፣ ከወራጅ ከጠና ቡድን ጋ አሁንም ነጥብ ጣለ። ይሄ ፖይንት ያስፈልጋቸው ነበረ ለቶፕ ፎር የሚጫወቱ ከሆነ ቻምፒዮንስ ሊግ ለመግባት የሚጫወቱ ከሆነ ይሄ ነጥብ ያስፈልጋቸው ነበር። በእንደዚህ አይነት መንገድ እስከ መቼ ነው ይሄ የወራጅ ቀጠና ቡድን በዘጠና ስድስተኛ ደቂቃ አግብቶ ሁለት ፖይንት ካፋቸው ላይ አረስፐርስ ጠርፍ ከወራጅ ቀጠና ቡድን ጋር እንዴት ነው ፐርፎርመ የምታደርጉት? እሺ የቼልሲ ሲሆን ነገር ግን እንዴት በትርፌ ትርፌ እኮ የወራጅ ቀጠና ቡድናት መጣል ያልነበረባችሁም ፖይንት ሚኮስ ፐርስ፣ ይሄንን ፖይንት መጣል አልነበረባችሁም። ከወራጅ ቀጠና ቡድን ጋር እኮ አሳምናችሁ ማሸነፍ የሚገባችሁ ነው። አይ ትርፌ በቃ የማይዋሽ ታቋም። በቃ ወደ ቦታ አሁን ለ ወደ ቦታ ወረድ ወረድ እስኪ በቻሰን አልገባኝም። ምን አዲስ ንቅሳት ተንቅሰሃል እኔው ነው ለምንድን ነው ያወለከው ማሊያከን ከማንቸስተር ጋር ሲጮት እኮ ዘጠና ደቂቃ አልቆ ዳኛውን ለቢነፋ በቃ መተማመን የለብህም ኡጋርቴ ደግሞ ምንድን ነው የሰራከው ኦፍሳይድ ማሰራት ያቀታል አንተ ለብቻ ትቆማለህ ደደብ ለማንኛውም ግን አቻውተናል ይሄ የማያስከፋ ውጤት ነው ብቻ ይመቻችሁ እስኪ ምን አይነት ጨዋታ ላይ የተመለከት ነው ወይ የዩናይትድ አልሸነፍ ባይነት የቶተናም ደሞ ካምባክ ማለት ያው ካምባኩ ቢከሽፍም ማለት ሪቻርድሰን ካምባኩ ላግብቶ እንደዚህ አብዶ ተሸርቶ አልቆ ዘሎ ምናምን ዲላይት መጥቶ ባለቀ ደቂቃ ወስዶ ከኮር የተሻማችሁን ወስዶ ግንጥል አድርጎ ዘመን ያስባለው በቃ የምን ካምባክ ነው? ካምባክ የሚባል ነገር አይሰማኝም ያለው በ ብቻ ግ ቶች ትችላላችሁ። ያው ከሽንፈት ካራቃችሁ አንድ አምስት ጨዋታ ሆኗችኋል። ያዝልቅላችሁ ነው ምለው እኔ ወንድም ክለብ ያዝልቅላችሁ ነው ምላችሁ። ይመቻል። እንደ ማንቸስተር ዩናይትድ ግን ደጋፊው ላይ ሙድ የሚይዝ ክለብ የለም። ለምሳሌ እረፍት ላይ አንድ ለባዶ እየመሩ ስለነበረ ደረጃቸው ሁለተኛ ነበርና ይህ ማለት ኖቲንጋም ፎርስትም ሲያሸንፉ እንደዚህ ነበር። የመጀመሪያ ፈርስት ሀፉን ሲመሩ ሁለተኛ ነበሩ። በቃ ደረስንበት ወይ ያለው ነው ያዘው ምናምን ብለው ጨዋታ ሲያልቅ ሰባተኛ። እንደ ዩናይትድ ግን ሙድሚዝ ክለብ አለ ደጋፊው ላይ። በጣም በጣም በጣም የሚያምር ሰከንድ ፋይተናል ማይዘር ቨርሰስ ቶተንሀም ሁለት እኩል አልቋል። ዛሬ ድንቅ ጨዋታ ነበር ብዬ አስባለሁ። ቶተንሀም በጉዳት በጣም በጣም ታምሰው ነበረ እነ መሐመድ ቅዱስን ጨምሮ ብዙ ተጫዋቾቻቸው ነበረ። ግን ድንቅ ውጤት ነው ብዬ አስባለሁ ለስፐርስ ያው ባለቀ ሰዓት ቢቆጠርባቸው። ማይዘር ብሪያን መጎሞ እንግዲህ ተከታታይ ጎል ማስቆጠሩን ቀጥሏል። እኔ አማውሪ የሚባል አሰልጣኝ ግን ያስቀኛል። አቨሬጅ ማለት አማተር አሰልጣኞች ያደረጉትን ስህተት ነው ያደረገው። አምስት ቅያሪ ጨርሶ ማይዘር በጎዶሎ ነበረ ቤንጃሚን ሴስኮ ተጎድቶ ሲወጣ ጨዋታው ያለቀው ከእንደገና በቶተንሀም በኩል ጆዋ ፓሊኛ በቃ ምን ያህል በውሰት ያመጡት ልጅ ነው ከባየር ሙኒክ። ሊቨርፑል ለምን እንዳላየሁ ብዬ ኢቭን የምቆጭበት ተጫዋች ነው። በጣም ስለምወደው፣ ይሄ ዲፌንሲቭ ሚድፊልደር የሚባለውን ስራ በጣም ይሄ ራሽ የሚደረገውን ስራ በጣም በጥሩ ሁኔታ ስለሚሰራ በጣም አድናቂው ነኝ። እንግዲህ ድንቅ ጨዋታ ነበረ። ባለቀሳል ላይ ማቲያስ ዴ ሊክት አግብቶ ጨዋታ ሁለት እኩል አልቋል። እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ጌሙ እንዴት ነበር ለእናንተ? አካውንቱ ላይ ፎሎ ሼር። እንዴት በተከታታይ የራሳችን የሆነ ነጥብ አሳልፈን እንሰጣለን? አረ በኢየሱስ ክርስቶስ ምን አይነት ነው? ምንድነው የተፈጠረ ያለው? በጌታ የራሳችን ጌም ራሳችን የተቆጣጠረ ነው። ጌም እንደዚህ አሳልፈን ነጥባችን መስጠት ምን ይሉታል? አረ በጣም ነው የሚደብረው። በጌታ በጣም ነው የሚደብረው። በጣም የሚያስጠላ ማለት ነው። አረ ሮቤን አሞሪም የሚሆነ ነገር አድርገው በጌታ። ምድረ ወያላ ደግሞ አውልቀሽ ልጨፍሪ ነበር ደስታሽን ልትገልጪ ነበር ተሸነፉ ምናምን ብላሽ እ ይሄ ነው መሸነፍ። እሺ፣ ይሄ ነው መሸነፍ። ግሎሪ ግሎሪ ማን ዩናይትድ፣ ሁሌም ዩናይትድ። በከፍታም በዝቅታም ሁሌም ዩናይትድ ነን። እሺ፣ ሁሌም ዩናይትድ ነን። ይመቻቹ የሙ ቦምቦና የአሞሪ ምርጥ አሰልጣኝና ምርጥ ተጫዋች ተብሎ የተመረጡትን ስላልሰራው ወንድም ተላ ይቀርታ ብቻ ግን እኛ ያሸንፍ ነው እንከለም ማሸነፍ አቅቷቸዋል። እኛ በሜዳቸው መንሰጣቸውን ክለቦች ሁለታቸው ሁለታቸው ሁለት ይወጣቸዋል። ማንስተር ዩናይትድ አማኑ ምን ሆናችሁ ነው? እቺ ዶሮ ትከብዳቸዋል። ብቻ ግን ዴላይት በመጨረሻው ላይ ያስገባት ኩር ደስ የምትል ነበረች። እስከ መጨረሻው ድረስ አንድ ባዶ ቢመራ ቶትናም፣ ያው አሸንፎ ለመውጣት ሞክሮ በማንስተር ወንድም ተላ አቻነት አንድ ነጥብ ይዞ ወጥተዋል ማለት ነው። ምንም አይከፋም። ያው ሜዳውን ይቶትናም፣ ያው ማጣታ ዮቲንጋ ፎረስት ለኛ ሜዳው ስንሰጠው እናንተ ሁለታቻ ነበር የወጣችሁ ቶተናም ምንም፣ እኛ በሜዳው ስንሰጠው እናንተ አቻ ነው የወጣችሁትና እኛን ያላሸነፈውን ክለብ አለ መበቀል አትፈልጉም። እስኪ እኛን ያሸነፈውን ክለብ ግን ቂጥ ቂጡን ብላችሁ ስገርፉት ዘንድሮ ታይቷልና፣ ማይሰርን አይዘዳዋን ክበሩልን። አንድ ነጥብ አይከፋ አይከፋ። ዲላይትን እያደነቃችሁ ዋሉ። እስኪ እስኪ፣ ብቻ ሳር የሚባለው ተጫዋች ማለት ነው በቼልሲም ጨዋታ ምታት ነው። አምናም ዘንድሮ ምታት የሆነ ተጫዋች ነው። እኔ ተመችቶኛል ብቻ አቻ ብርቆ፣ ሻሼ ታሸንፋለች ብሎ ከማመን እኮ ውሃ ውስጥ ያለን ድንጋይ ዋና ለምዷል ብሎ ማመን ይሻላል። የምሬን ነው አቻ ለአቻ አቻ በጣም አሪፍ ነው። የምሬን ነው። አቻ በእርግጠኝነት የሚጨፍራል እኮ ይጨፍራሉ። የምሬን ነው። በዚህ የሚጨፍር የሻሼ ደጋፊ አይጠፋ። የማይበላ እንጀራ ያሳያችኋል። ሁለተኛ ደረጃ መጣችሁ ነበረ ግን ለተወሰነ ደቂቃ መብራት ጠፍቶ ነበረ። መብራት ሲመጣ ግን በፌዴራል ፖሊስ እየጠቀጣቀጥሽ ወደታች ወርደሻል። ወደ ስፐርስ ልምጣ ደግሞ። ሚኮ ስፐርስ ክለባችሁ ኤአይ አንተ ኤአይ ምንድነው ሺት የሆነ ቡድን ያለህ እግዚአብሔር ነው። የምሬ ማሸነፍ ትችሉ ነበር፣ ግን አንድም ክሬቲቪቲ የሆነ ሰው የለም። ሁላችሁም አችሉ። ከመከላከል እስከ ማጥቃት ሚድፊልደሮች የገዛችኋቸው ራሱ ምንም አይችሉም። እናቴ የምሬ ሚኮ ስፐርስ አስረግጨ ነው ነግርህ። ሻሽ አቻ አይገባትም ነበር። ይህን ሳምንት ሰላማችን ነበር የምናጣ ነበር ተሸንፈን ቢሆን ተሸንፋችሁ ቢሆን አሸንፈው ቢሆን አስበዋል። እግዚአብሔር ይመስገን አሸንፈው አቻ ወጣ ከኛ በታች ናቸው። እኛ ተሸንፈን ነገ ብንሸንፍ ራሱ ከኛ በታች ነች። ይህን ብሬኩን ማለት ነው የምንረጋገጠው ከኛ በታች ነሽ ነው እየረገጡ ሆም ነግርሽ፣ ትወርጃለሽ። ሰው እንዴት ነው እየዘገየ የማይወርደው? ትወርጃለሽ ለአንቻቻ በእርግጠኝነት ያስጨፍርሻል። ትልቅ ነገር ነው፣ ትልቅ ነገር ነው ለአንቻቻ